ደለው እንደ ፈረንጁ አይነት ክብርን ይታጫል። በጓደኝነት ደረጃ የሰማውት ነገር እጅግ ደስ ይላል። ቢያንስ ፈረንጁ ያ ትንሽ ልጅ ነው ብለን የምናስበው አስተሳሰቡ ግን እንደ ትልቅ የሆነው ብዙ ኦዲየንሶች የሚወዱት አብርሽና ሩታ አንድ ላይ እንዲቀጥሉ የተቻለውን የሚያደረግ የና ቤላን ሴራ የሚያጋልጠው ፈረንጁ በነ አብርሽ በነ ሩታ ልጅ መካከል ባለው ግንኙነት አቀራራቢ እንዲሆን አንድ ስራም አሁን ላይ ተሰርቷል። በተለይም ለወለዱት ልጃቸው የክርስትና አባት እንደሆነ ጭምር በውስጥ የደረሱኝ መረጃዎች አሉ። ፈረንጁ የጓደኝነት ጥግ ነው። ሩታ ለወለደችው ልጅ የክርስትና አባት መሆን ያኮራዋል፣ ለሱም ይገባዋል የምትሉ እስቲ በላይ ካሳዩኝ እሱን የምትወዱ እንዲሁም ለቤቴ አዲስ የሆናችሁ የሰው መደሰት የሚያስደስታችሁ የሰው መከፋት የሚያስከፋችሁ ለሩታ ዛሬ ድረስ የምትከራከሩ ቅን የሀገሬ ልጆች የእውነት ሰላማችሁ ይብዛልኝ። እኔንም ቤተሰብ አድርጉኝ፣ ሰብስክራይብ አድርጉ። አሁን ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ በብዙ ሁኔታዎች በሰሞኑ ጉዳዮች በጣም ተናዶ ከዚህ ቤተሰብ እየጠፋው እየራቀው፣ ፈረንጁ አንድ ወሳኝ ነገርን ከሱ በኩል ሰምተናል ማለት ነው። ፈረንጁ በናብርሽ ሰሞነኛ ቪዲዮ በጣም ተናዶ እኔ ዩቲዩብ ሁሉ አልመጣም ምን ብዬ ነው የምመጣው ሁሉ ብሎ ከሰሞኑ ከነሱ ራሱ ጠፍቷል። ተጣልቷቸው ነው ራሱ የተለያዩት። ሲጀመርም እነሱ ለሽርሽር ለመሄድ ሲያስቡ እኔ እንደዚህ አይነት ሀሳብ እኔ ጋር እንዳትመጡ ባለትዳር ሆኖ ከምን አይነት ሴት ጋር ነው እዛ ለሽርሽር የሚሄደው? ልጁን አስቀምጦ የልጁን እናት እዛ ቡታጅር አስቀምጦ ብሎ በሁኔታው ተናዶ በናቤላ ተናዶ ከባድ ጸብ ነው የተፈጠረው። አሁን ላይ እየተነጋገሩም አይደለም ብቻ በአጠቃላዩ ከሰሞኑ ባለው ነገር ተናዶ ስለነበረ እንግዲህ ያው እየመጣም አይደለም ማለት ነው ፈረንጁ። ታዲያ በውስጥ በሰማሁት መረጃ ግን ለክርስትና አባት ሩታ እንዳጨችውና የክርስትና አባት ራሱ በቃ እሱ እንደሆነ አይነት ነገር ነው መረጃውን ያደረሱኝ ማለት ነው። የእውነት ይህን ስሰማ በጣም ነው ደስ ያለኝ። ሩታ በጓደኞቹ አሁንም ተስፋ ሳትቆርጥ በጣም በበደሏት ጓደኞቹ እንደተናደደች ሆኖ ለእሷ ባሰበ ጓደኞቹ ደግሞ ለእሷ ጥሩ ሚመኝ ጓደኛው ደግሞ አሁን ከፍ ያለ ቦታን ሰጥታ ሞር ቤተሰብ ለማድረግ የሄደችበት ርቀት የእውነት በጣም ነው ያስገረመኝ፣ በጣም ነው ያስደሰተኝ። እጅግ ደስ የሚል ሆኖ ነው የሰማሁት ፈረንጁ። የእውነት ይህ ክብር ይገባዋል። ቢሆንለት፣ ፈጣሪ ቢፈቅድ ኖሮ አብርሽና ሩታ አንድ ይሆኑ ነበር፣ በሱ ምክር እንኳን። ነገር ግን የእነ አብርሽ ነገር ከዛ ጓደኞቹ እየተደመረ በቃ ልጆቹ ወደማይሆን ነገር ነው፣ የለየለት ነገር ውስጥ የገቡት ማለት ነው። ያው የፈጣሪ ፍቃድ ቢሆን የእውነት የፈረንጁን ያህል ምክር የመከረ ሰው የለም። ስለዚህ አሁንም ቢሆን ለክርስትና አባት በቃ ልጁን ጠባቂ እንደመሆን የእውነት በቃ ለፈረንጁ ከሱ ውጪ ሌላ ሰው ይገባዋል ብዬ አላስብም። እንደዚህ አይነት ነገር ለወደፊትም ያቀራርባል ብዬ አስባለሁ። የእውነት እኔ የሩታ ቤተሰቦች እና ሩታ ራሱ ይህን ነገር እንዴት አስበው እንዴት አይምሯቸው ውስጥ መጥቶ ፈረንጁን እንዳደረጉት የእውነት በጣም ነው ግራ የከበደኝ። በእርግጥ ሩታ ታውቀዋለች የፈረንጁን ውለታ። ሩታ ሁሉንም ነገር ትረዳለች። ፈረንጁ ለእሷ ምን እንደሆነ ከጓደኞቹ ጋር ሁሉ እስኪጣላ እና ቤላ ሁሉ መሳቂያ ሙድ መያዣ እስኪያደርጉት ድረስ ለእሷ የተከራከረ ሰው እንደሆነ በቪዲዮ በተለያዩ ጊዜ በሚለቀቁ ታይ ነበር። ስለዚህ እንግዲህ ያንንም አስመልክቶ ይመስላል ፈረንጁን ለትልቅ ክብር ታጭተዋል ማለት ነው። የእውነት በጣም በጣም ደስ የሚል ነገር ሆኖ አግኝተነዋል። እኔ በጣም ከማረሳው አንድ ጉዳይ መካከል ፈረንጁ የሆነ ጊዜ ትዝ ካላችሁ ብዙ ነገር ይቆጣቸው ነበረ። አብርሽን የሆነ ክፍል ውስጥ ይዘው ከሄርሜላ ጋር እዛው እንዲላመድ እያደረጉ አንድ ክፍል ውስጥ ተከታታይ ቪዲዮ ሰርተው ነበር። ትዝ ካላችሁ ወደ ሽርሽር ከመሄዳቸው በፊት ታዲያ እንግዲህ እነ አቤላ እነ ብሩክ እነ ሄርሜላ ይመጡና አብርሽን ሽርሽር እንውሰድ የሚላ ሽርሽር ትውሰድ እናዝናና፣ እኛ ኮ የአንተን አይምሮ ሪላክስ ነው የምናደርገው። ይሄኔ ፈረንጁ ቢሆን አጃ ነው አጥሚትና ሚሪንዳ ነበር ይዞ የሚመጣው ሁሉ እያሉ ሲተርቡት ነበር በቪዲዮ። እሱን ቃል ልብ ብላችሁ አይታችሁታል ብዬ አስባለሁ። የሆነ በሚያስቅ ንግግር ነው የተናገሩት፣ እንደ ተረባም እንደ ቀልድም ነገር። ግን በቃ የሆነ ፈረንጁን እንደ ፋራ በቃ ብዙ ነገር ስለሚቆጣ ስለሚመክር ምንም እንደማያቅ ሰው ነው ራሱ ብዙ ጊዜ የሚናገሩት ና፣ በቀደም የተናገሩበት ነገር ራሱ በጣም ነው ይገርመኝ። የሚገርማችሁ ነገር ሽርሽር ሊወስዱ ሲያስቡ አብ ሽርሽን ሄርሜላና አብርሽ አንድ ላይ ተሰብስበው ሽርሽር ሊሄዱ ሲሉ ፈረንጁን ነግረውት ነበርና ከቻል ከአንተ አብረን ሂድ የሆነ ሀሳብ ስጡሉ ብለው የመጨረሻ ቀን ተገናኝተው ነበር። ነገር ግን ፈረንጁ እንኳን እኔ እንደዛ ሽርሽር ሊሄድ ይህንን ሀሳብ ያቀረባችሁበትን ቪዲዮ ላይ ራሱ ቀደም ብላችሁ ካያችሁ አብርሽን ሁሉ ሲለምኑት ነበረ ሽርሽር እንዲሄድ። እኔ እሱ ቪዲዮ ላይ ራሱ አልገኝም፣ አብርሽን ሁሉ አላስፈቅድም ሽርሽር ሂድ ብዬ እዛ ከሄርሜላ ጋር አብረን እንሂድ ብዬ እንኳን በቪዲዮ ላይ ራሱ አልታይም ውርደት ነው ብሎ ነው ራሱ ከዛ ቀን በኋላ ጥፍት ያለው። እውነትም እኔ በውስጥ መረጃው እንደዚህ ነግረው የነበረ። ከዛ በኋላ ልብ ብላችሁ ካያችሁ በኋላ ሽርሽር ሊሄዱ አንድ ቀን አስቀድሞም አልነበረም፣ ሽርሽር ከሄዱ በኋላም አንድ ቪዲዮ ላይ ከነሱ ጋር አልነበረም ማለት ነው። ከና ቤላ ጋር በጣም እንደተጣላም ጭምር ነው መረጃውን በዝርዝር የነገሩኝ ማለት ነው። በቃ የመጨረሻው ቀን የተጋጩት በዚህ ጉዳይ ነው። ሽርሽር ትሂድ፣ ሄርሜላም ሽርሽር ትውሰዱ፣ አብርሽን ይዝናኑ ሲሉ እሱ እኔ በፍጹም አለስማማም። እንዴት ባለ ትዳር የሆነን ሰው የልጅ አባት የሆነን ሰው አራስ ሚስቱን እዛ አስቀምጦ እሱ እንዴት ከሌላ ሴት ጋር ሽርሽር እንዲሄድ እፈቅዳለሁ? እንዴትስ ነው ከእናንተ ጋር ሽርሽር ብዬ የሚመጣው ብሎ በጣም ነው በቃ በንግግራቸው በነሱ አባባል ራሱ ተናዶ ከእንግዲህ ምንም ስልክ እንዳስደውሉልኝ ብሎ እና ቤላን ሁሉ በቃ ያን ቀን የመጨረሻ ቀን ከነሱ ጋር የተገናኙት ከዛ ከአዲስ አበባ በኋላ እነሱም አልተገናኙም። እና ቤላም እንግዲህ በሰሩት ስራ እንደምትመለከቱት ምንም ሳያፍሩ ሽርሽር ተሰባስበው ሄደዋል ማለት ነው። ብዙ ኦዲየንስ ነው ከአሁኑ እብድ እያለ ያለው ከሰሞኑ በሆነው ሁኔታ እነሱ ጭራሽ ሌሎች ሌሎች ጉዳዮች እንዳሉ ካሁኑ እየተናገሩ ይገኛል ማለት ነው። ፈረንጁ እውነት ፈጣሪ አምላክ ልቦናህን አይቀይርብህ። ሩታ የበፊት ጓደኛህን አስበ ወልዳለች፣ እዛ ራስ ሆናለች፣ ብቻዋን ነች ብለህ አትቀየርባት። ወንድም እንደሆንክ አሁንም ወደፊትም ለሷ ጠባቂ ያርገህ። የእውነት በጣም በጣም የምታኮራ ልጅ ነህ። አሁን እንደው የክርስትና አባት አይደለም ሌላ ራሱ ማዕረግ ቢሰጡ አንተ የምትገባ የጓደኝነት የብዙ ማመዛዘኛ ጥግ የሆንክ ሰው ነህ። የእውነት ለአንተ ያለኝ ክብር በጣም ነው የጨመረው። ፈጣሪ አምላክ ጤናህን ይስጥህ መልካም ነገር ሁሉ ያሳካልህ። በናብርሽና ሩታ የምታስበውን መልካም ነገር ሁሉ ፍጻሜውን ፈጣሪ አምላክ ያሳምርልህ ለማለት እፈልጋለሁ ፈረንጁ። እንግዲህ ከሰሞኑ የሆነውን ነገር እየተመለከትን ነው። አብርሽን በራሱ ቻናል፣ ሩታም በራሷ ቻናል እየመጣች ነው። በናብርሽ በኩል ደስታው ፈንጠዝያው እንደቀጠለ ነው። ከነሄርሜላ ጋር እፍ ብለዋል። ይህም የሆነው ደግሞ በነ አቤላ በነብሩክ ሴራ ነው። የቅርብ የአብርሽ ጓደኛ በተባሉ ኧረ የሩታም ጓደኛ ነበሩ እነዚህ ልጆች። ግን ዛሬ ምን እንደነካቸው ይታወቅም ሄርሜላ ምን እንዳስነካቻቸው ባይታወቅም ምን እንደከፈለቻቸው ባና አቅም ለሄርሜላ ተገልብጠው ልጁን ከሄርሜላ ጋር አንድ እንዲሆን እንግዲህ የፈል የተቻላቸውን እየሰሩ ነው የሚገኘው። በጣም ብዙ ሰው ነው እንግዲህ በዚህ ሁኔታ የያዘ ነው። ጭራሽ ትናንት የተለቀቀው ቪዲዮ ደግሞ ሌላ ከባድ ሴራም ነበረ። በሄርሜላ ቤት የተለቀቀውን ካያችሁ፣ ያው ሁላችሁም አይታችኋል። ከሰሞኑ ሽርሽር ላይ ናቸው፣ ከአዲስ አበባ ወጣ ብለው የሆነ ቦታ ናቸው። ታዲያ የሆነ ክፍል ውስጥ ሊያድሩ ብለው እንግዲህ ያው ሄርሜላ ፈራሁኝ፣ እኔ ብቻዬን አላድርም፣ አብርሽ ይደርልኝ ብላ ሁሉ አይና አውጥታ ስጠይቅ ነበረ። ያው አላማዋ ምን እንደሆነ ይታወቃል። ከዛ ግን ያው አብርሽም ብቻዬን አላድርም አይነት ነገር ሲል ነበረ። ሌላ ወይ አቤላ መጥቶ ነው እንጂ ሶስታችን የምናድረው ከአንቺ ጋር አላድርም ሲል ነበረ። እኔ እኮ አንዳንዴ አብርሽ የሚሰራው ነገርም ግራ ያጋባኛል። ሰሞኑን ስታሳያት የነበረው ሁኔታዎች የሆነ የሆነ ነገር ስትላት የነበረው ሁኔታዎች ምን አይነት ነገር ነው? ዛሬ ደግሞ እንግዲህ አብሬ አላድርም ስትል የነበረው እስካሁን እንደ ፍቅረኛ ነው ለእሷ ስትሆንላት የነበረው እና ዛሬ ከመሬት ተነስቶ ደግሞ ያው አብረን አናድርም አንቺ ፍራሹ ላይ ተኚ እኔ አልጋው ላይ ተኛለው አቤላ ሰላም ይምጣ ብቻዬን እኔ እናንች አናድርም ማለት ትንሽ የሚያስገርም ሆኗል። ብቻ ግን ያው እንደዛም ተኝተው ራሱ አቤል ከዛ ክፍል ተነስቶ ወጥቶ ሁለቱ ብቻቸውን እንዲያድሩም ሌላ ሴራም እንዳለም ጭምር በውስጥ የነገሩኝ ጉዳይ አለ። በሌላ በኩል ደግሞ ሩታ የፍቹን ጉዳይ ለመጨረስ ከጋሽዬ ጋር ተቀጣጥራ ደብዳቤ እንዲያስፈርሙላት ጋሽዬን ስትለምን ነበር። ያው ጋሽዬ በብዙ ቁጣ የምናቃቸው በብዙ ምክር የምናቃቸው እኛ አባት ደግሞ አሁንም ቆም ብለው እንዲያስቡ ልጃቸውን ለመቆጣት እንደሚፈልጉ ግን ያ ሁሉ ነገር ጥራቸው ውጭ እንደሆነ ተናግረዋል። ያው አሁንም በተቻለ መጠን ሩትዬ እባክሽ አይዞሽ እያሉ ሲለምኑ ነው ያ ተመለከት ነው ማለት ነው። ብዙዎችም እንደም እባክዎት ጋሽዬ ልጆትን ነው መቆጣት ያለቦት፣ ሩታ እኮ አሁን ጥፋት የለባትም እያሉም ነበር። በአጠቃላይ ግን ከጋሽዬም አቅም ውጭ ሆኗል። ጋሽዬንም አንዳንዴ እየተረዳናቸው ለማለት እፈልጋለሁ ማለት ነው።